ኢትዮጵያ በተፈጥሮ ከተቸረቻቸው ጸጋዎቿ ውስጥ የቀይ ባሕር ወደብ አንዱ ሲሆን የሀገሪቱ ያለፉ የከፍታ ታሪኮች ሁሉም ከዚህ ወደብ ጋር በእጅጉ የተቆራኙ መሆናቸው ይታወቃል። ሆኖም በታሪክ አጋጣሚ ይህንን የተፈጥሮ ጸጋዋን አታለች። እናም ኢትዮጵያ የወደብ ባለቤትነቷን ዓለም አቀፍ ሕጉ በሚፈቅደው መሠረት በዲፕሎማሲያዊ መንገድ ዳግም ለማረጋገጥ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 ተቋሞች አልገቡበትም። የለውጡ መንግስት ከመጣበት ጊዜ ጀምሮ የኢትዮጵያን የባህር በር ባለቤትነት ዳግም ለማረጋገጥ ሲሰራ መቆየቱንም ያነሱት ጠቅላይ ሚኒስትሩ ከኤርትራ ህዝብ ጋር ጥያቄው ምላሽ እንዲያገኝ በሰላማዊ መንገድ እስከ መጨረሻው በትኩረት ይሰራበታልም ብለዋል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት እና የኤርትራ ሕዝብ አሁንም ወንድም ሕዝብ ነው። ምስኪን ሕዝብ ነው። አገሩን ለቆ የተሰደደ ያለ ሕዝብ ነው። ከዚህ ሕዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት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 ብዙ መሄድ አይመስለኝም። ጉዳዩ አይመስለኝም። ይሄ እኔ ስለፈለግኩ ስለፈለጋችሁ አይደለም፣ ናቹራሊ አይሆንም ነገርየው። በአንድ ቀንም ማንመልሰው በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። ከጎረቤት ሀገራት ጋር ያለውን ዲፕሎማሲያዊ ግንኙነት ለማጠናከር እንደሚሰራም ተገልጿል። ከሕዳሴ ግድብ ጋር በተያያዘም የሱዳንንና የግብፅን ጥቅም በማይጎዳ መልኩ እየተሰራ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ሁሉም ሀገር ሳይዙ ይነስም ይብዛም፣ ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው።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 የእናንተም ፍላጎት የመላው ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ኢትዮጵያ ብሔራዊ ጥቅሟንና ደህንነቷን ለማረጋገጥ ከምንም በላይ ትኩረት ሰጥታ እንደምትሰራም ጠቅላይ ሚኒስትሩ ገልጸዋል።